አንቺ አንቺ እና ይሄ ሽማግሌ ብትጋቡ ደስ ደስ ይለኛል። አንቺ እና ይሄ ሽማግሌ ተጋቡ። አፍልታችኋል። ይሄ እየመጣ መረጃ አለን መረጃ አለን ይላል። አንቺ እየመጣች ደግሞ ስሜት አንተረዱ ትላላችሁ። ለምን እንደዛ ትላላችሁ? ብለሽ አናታችን ላይ ጨበሪያም ማለት ነው። ወጥ ተቀቀያለሽ። እኔ ደግሞ በጣም ሰላም ጤና ይስጥልኝ። ውድና የተከበራችሁ ኔ ቻናል ተከታታዮች ሰላማችሁ ሳለኝ ዛሬ ወሳኝ በሆነ ቪዲዮ ነው የመጣውተኝ። ውዶች ላይክ ሼር አድርጉ። ይቺ ጨበሪያ ማፈልታለች፣ የምሬ ነው ምላችሁ። እግዚአብሔርን ፎቶዬን እንዴት እንዳደረገችው አይቼ በጣም ነው የተገረምኩትኝ። በጣምም ነው ሰው ያልኩትኝ። የዝኛ ክል ባዶ ሆነች፣ እንዲ ነው ያልኩትኝ ማለት እኔ ሀይሚ ሀይሚ ስለምል ትቃጠላለች ነው ያልኩትኝ። እንደምትቃጠል ነው የተረደውትኝ። እንደው ሼም ይዟት ፈርታ የሀይሚ ድሮኖችን ፈርታ ነው እንጂ የሀይሚን ፎቶ እንደዛ አድርጋ ለመቀናበር ወደኋላ አትልም፣ አስረግጬ ስነግራችሁ ማለት ነው። ይች ቅንቅናም ማለት ነው። እኔ ሀይሚ ሀይሚ ባልኩኝ ሴት ልጅ ትቅደም ሴት ልጅ ትቅደም ባልኩኝ ማለት ነው። አሁን ለእኔ ሴት ናት ሀይሚ ሲስሲስ ሴት አይደለችም። ሴት ሁሉ ሴት አይደለም፣ ባይዘወይ ወንድ ሁሉ ወንድ አይደለም። የኔ ሴት የኔ ቀዳማይ ትከበር፣ ትቅደም ብዬ ደጋግሜ ቪዲዮ ስለሰራኝ ተቃጥላ ፎቶን እንዴት አድርጋ እንዳቀናበረችው የሲስ ቤተሰቦች አይታችኋል አይደለ? ሁለት ጊዜ ነው ደጋግማ ፎቶን ያበላሸችውና ይመችሽ። ሰገጤ ነሽ። እኔ ከአንቺ ጋራ ወርጅ አልገኝም። ግን አንቺና ይሄ ሽማግሌ ተጋቡ። እሱ መጥቶ ምርጫ የለኝ። እኔ ሁሉን ነገር ሰላም እንዲፈጠር አድርጋለሁ። የብሩጌና የሀይሜ ሰላም ይፈታል። ወደ ሰላማዊ መንገድ ይመለሳሉ። እኔ እኮ ሰላም ለመፍጠር ነው እናንተን ግን በእንደዚህ አይነት ደረጃ አልጠበኳችሁም። ምናምን ነገር ምን እንድንልፈለክ፣ ምን ይሄ በነጠላ እንዘልክ፣ እሹሹሹ እንበልክ፣ ሂድና ሲስ ትዘልክ። ከዚ በኋላ ምንም አይነት መረጃ አንፈልግም። እንዳንተ አይነቱ ቋቋትያም ነገር ሲያመላልስ ኖሮ ኖሮ እ ያልሆነ ነገር እየቀረጠ ለልጅቷ ሲልክ ኖሮ ኖሮ እነዚህ ልጆች እንዲበጣበጡ ቅናትያም ቅነተም ቅንቅናም ማለት ነው። አንተ ቻናልክ እንዲያድግ ብላ ሀይሚ በቤትህ መታልክ የእሷን ቤተሰቦች ሰብስክራይብ አድርጉ፣ ሰፖርት አድርጉት ብላ እንኳን አዝና ለአንተ አንዳንድ ሀሳቦችን ሰጥታ በቤት ተገኝታ፣ ዛሬ ለእሷ ከኋላ ሆነ ጉድጓድ ቆፈርክ። ሽማግሌ ቅንቅናም ማለት ነው። አንተ ይችን ሲስን ይዘህ ሂድልን። ከብሩኬና ከሀይሚ ህይወት ውጣ። አይኖ ብሩኬና ሀይሚ ህይወት ውስጥ እንደም ብሩኬ ምናለ አንድ ቀን መሰላችሁ ሳስታውስ አሁን እኔና ሀይሜ ብዙ ነገሮችን ልናሳልፍ እንችላለን፣ ብዙ ውጣ ውረዶችን ልንጣላም እንችላለን፣ ብዙ ምቀኛ አለብን። ነገር ግን በጭራሽ እኔና ሷ አንለያይም ያላት ቃል አለች እና ነገር ግን ላለመለያየት ደግሞ ምን ማድረግ አለባችሁ? ፍቅራችሁን ማጠንከር አለባችሁ። በተለይ ደግሞ ሀይሜን የሚጎዳ ነገሮችን ብሩኬ ከማድረግ መቆጠብ አለብክ። ምክንያቱም ሴት ልጅ ትሰበራለች፣ ትጎዳለች። በዛ ወረክ ደግሞ ትታገሳለች። ታግሳ ደግሞ የቆረጠች ቀን አንተ መልሰ ትጎዳበታለ ማለት ነው እና አይኖ ሃይሚ እኮ እውነተኛውን ታሪክ እኮ ነው በፕራንክ መልክ አምጥታ የምትዘረግፈው እንጂ፣ እኮ ይሄ እኮ የተደረገውን ነገር እኮ ነው ሃይሚ እያዋራቻለችው። እናንተ ፕራንክ ነው ትላላችሁ። አይኖ አው ፕራንክ ነው ግን ፕራንክ ነው ግን ፕራንክም ቢሆን ግን ትክክለኛ ነገር ብሩኬ ትክክል የሚያደርገውን ነገር ነው በፕራንክ መልኩ አምጥታ የምትናገረው ነገር ፕራንክ ነው። እና ታፍሩበታላችሁ ምናምን የምትሉት ምንም ያሳፍር ነገር የለም። ይሄ ከካሜራ ጀርባ የሚያደርገውን ነገር ነው ሀይሜ ዛሬ አምጥታ ያወራችሁ። እና እኛ ከካሜራ ጀርባ ምን እንዳለ እኮ ጠንቅቀን እንሰማለን። ግን ያው አሌለ ለአማቼ ሪስፔክት ምናምን ስለማደርገው ነው እና ለሞራኗ ተጠንቀቁ። ለምን ትላላችሁ? ላልሹ አንቺ ጨበሪያም ሲስ ማለት ነው። አንቺ ሲጀመር ሞራንሽ ይሆናል የለ ሞቷል። ምንም ሞራን የለሽም። የምታስቢው የወረደ ነገር ነው። ልክ ጠጉርሽን ተሰሪው ወይንም ተቆረጩ እንደ አሳብ ማለት ነው። ሌለው ነገር ምንድን ያለችው አዝሏት እየዞረ ብሩኬ፣ ምንድን ነው የምትፈልጉት ከብሩኬ ምናምን ነገር ምን አንጫጨሽ?

ሀይሚ እኮ አደለም በቡሩኬ ጀርባ ይቅርና፣ ሀይሚ እኮ ማለት ነው፣ የወርቅ ወንበር ተዘጋጅቶላት ወርቅ ወንበር ላይ ብትቀመጥ እኮ ኩዌን እኮ ነች፣ ንግስት እኮ ነች፣ ይህንን አታቂም እንደ ቀዳማዊት እኮ ነች። የሚገባት እኮ ነው፣ ያ ክብር ራሱ ለእሷ የሚገባት ነው፣ የሚገባት ሴት ናት። ለምን አንደኛ ከወንድ ጋር ትለጣጠፍም፣ ሁለተኛ የምታወራውን ነገር ጠንቅቃ ታውቃለች። በጣም ለራሷ ክብር እምትሰጥ ለኦዲየንሷ ክብር በጣም ከሚባለው በላይ ለሁሉም ሰው ሬስፔክት ያላት ሴት ናት። ስለዚህ ስለሚገባት ነው በሱ ጀርባ ላይ የታዘለችው። ነገር ግን ደግሞ ከብሩኬ ጀርባ ቡሩኬ ጀርባ ላይ መሆኗ ነው አደል ያቃጠለሽ? ችግር የለም እኛ የወርቅ ወንበር ነው የምንገዛላት ማለት ነው። ዙፋን ላይ ነው የምናስቀምጣት። አንቺ ቅንቅናም ባልቴት ባናትሽ በአናትሽ ተተከይ ሀይሜ፣ ክብር አጎደልክብኝ አላለችም። ያለችው የደበከብኝን ነገር አውጣ ነው። ልክ ነቻ። ክብር አጎደልክብኝ እንትን የሆነ ነገር እንኳን በራሱ እኮ መደበቅ የእሷን ክብር መንካት ነው። አንቺ ቀፎ ማለት ነው ከሷ። እኔ ስማርት ነኝ በነገራችን ላይ። አንድ ነገር እንገርሽ እሷን ወድሻለው እያለ ካሜራ ላይ እየሰከሰ ከካሜራ ጀርባ ግን ሌላ ድራማ የሚሰራ ከሆነ ይሄ እኮ የእሷን ክብር የሚነካ ነው። ክብር አጎድልክብኝ አላለችም፣ የደበከውን ነገር አውጣ ነው ያለችው። ምናምን ነገር አደለ ያልሽው? ያም እኮ ክብር የሚነካ ነገር ነው። ገብቶሻ አለ አደለ? ሌላው ነገር ደግሞ እሷ ናት እዚህ ያደረሰችክ ምናምን ነገር ብለሻልሽ። እሷ እንዴት አድርጋ ነው እዚህ ያደረሰችው? እናውቃለን ብንናገር እናልቃለን የሚባል ነገር አለ። ጠንቅቀሽ ታቂያለሽ። ካላወቅሽ ደግሞ እኔ ልነግርሽ ፈል እችላለኝ። እችላለኝ። አዎ፣ እሷ ነች ተሸክማ እዚያ ያደረሰችው እሱ ሳይሆን። አዎ፣ በእሷ ነው የፈመሰው፣ በእሷ ነው የታወቀው፣ በእሷ ነው ይህ ሁሉ ቤተሰብ ያገኘው። ከዛ በፊትማ አንድ ሁለት ሶስት ባልቴቶች ናቸው የሚያውቁት ከእሷ ጋር ሆነ ብዙ ነገሮቹን ዛሬ ላይ ዛሬ ላይ እነዛ ባልቴቶች ከብሩኬ ፍቅር ሲይዛቸው ማለት ነው፣ ተስፋ ሲቆርጡ ብሩኬን አፈቀሩና ጣውጥተን አንድ ቀን የግላ እናደርገዋለን ብለው ተስፋ የቆረጡ ባልቴቶች እነሱ ሲያፈቅሩት ፍቅር ውስጥ ወደ ፍቅር ውዴታቸው ወደ ፍቅር ሲቀየር ሀይሜን እንደ ጥላት አዩዋት እንጂ ሀይሜን እኮ በጣም ነበረ የሚወዷት። አስረግጭ ስነግርሽ ማለት ነው። ሁሉም እኮ የሃይሚ ወዳጆች ነበሩ። ዛሬ በፍቅር ቲኮራ ማመቱ ነው ሀይሚን የጣሏት እነዚ ሴትን ሴት መሽ ወዳት አቃለ የአንቺ ብጥዋ ማለት ነው። ጨበሪያም ሁለቱም እዚህ የደረሱት ሰርተው እኩል ሰርተው ነው እዚህ የደረሱት ሁናተሸን ነው ሃይሚ ክብር ስላላት ነው። ፉ ፉ ፉ ብለሽ አጣጥለሻል ይችን ፓርት ማለት ነው። ብሩኬ ጥንቅቃ አድርጎ ስለያዛት እንጂ ሀይሚ ተብዙ ሰው ጋር ቪዲዮ ትሰራለች። በጭራሽ ሃይሚ ነች፣ ብሩኬን ጥንቅቅ አድርጋ የያዘችው አስረግጬ ስነግርሽ እዚህ ጋር ማለት ነው። ሃይሚ ብሩኬ እንደ ሀይሚ ቢሆንላት ኖሮ እህ የተጋብተው ልጅ ወልዱ ነበረ። ብሩኬ ግን ቀላዋጭ ነው እዝህም እዝህም። ስሚ ብሩኬን ጥንቅቅ አድርጋ የያዘችው ሀይሚ ነች። እዝም እዝም እዝም ወጥቀማሽ አይደለ እንዴ? ሁሉ አማረሽን ገበያ አታውጣት። ብሩኬ እኮ ሁሉ አማረሽ ውሮ በላ ነው፣ እየመረረሽ ዋጭው። ብሩኬን ሰብስባ የያዘችው ሃይሚ ነች። እሱ ሳይሆን ሃይሚ ነች ሰብስባ የያዘችው። አትረግጭ ስነግርሽ ማለት ነው ሃይሚ ብሩኬ እንደ ሀይሚ ስላልታመነላት እኮ ነው ሁሌ የምትጣለው። ሁሌ የሚጨቃጨቁት በሴት እኮ ምክንያት ነው። ሀይሚ እኮ የሆነ ጊዜ መግቢያ ላይ እኔና ብሩኬ ሁሌ የምንጣለው በሴት ምክንያት ነው ብላ እኮ ተናግራለች። የዛሬ ሁለት ወር ገደማ ማለት ነው። አንቺ የታዳምጫታለሽ እሷ የምታወራበትን ፓርት እኮ እስክሮር አድርገሽ ብሩኬ የሚያወራውን ፓርት እኮ ነው የምታዳምጪው። እኔ እኮ ስለማቅሽ ነው ጠንቅቄ ማለት ነው። ለምን ጥላቻ ስላለብሽ እና እሱ ነው እንጂ እሷ እኮ ማለት እሷን ማለት ነው። ከሴት ጓደኛ፣ ከወንድ ጓደኛ፣ ከአብሮ አደጎቿ ምናምን፣ ከሰፈር ልጆች ብሩኬ እኮ ከብዙ ሰው እኮ ነው ያራራቃት። ቅናተኛ ስለሆነ የሱ እሱ ግን እዝህና እዝህ እዝህና እዝህ ወጥ ሲቀምስ ምንም አይመስለውም። ሀይኒ ግን የሆነ ከወንድሞቿ ጋር እንኳን ከታየች ይቀናል። ቅናተኛ ቅናተኛ ሆኖ እንኳን እንደው እንደ እሷ ስብስብ ብሎ ጨዋ ሆኖ ቢኖር እኮ ጥሩ ነው። ወጥ ቀመስ ቅናተኛ ማለት ነው። ለዚህ ለቅናተኛ ነው አሁን አንቺ የምተንጨረጨሪው ባልቴት፣ አዝለሹ ዙሪ አንድ ሰው ከአንድ ሴት ጋራ ታየ ማለት ክብሩ ዝቅ ማለት አይደለም፣ ወይንም ሌላ ነገር አደረገ ማለት አይደለም። ና ያልሹ ቅንቅናም ምን ፍለጋ ከዛች ሴት ጋራ ይልከሰከሳል ይለጣጠፋል፣ የሆነ ነገር ፍለጋ ካልሆነ በቀር ለምን መለጣጠፍ አስፈለገ? የሆነ ቦታ በሃይሚ የሚኮራ ከሆነ ለምን የሆነ ቦታ ሲሄድ ይዟት አይሄድም? እ ለምሳሌ ከሆነ ሴት ጋራ መገናኘት ከፈለገ የሆነ ቦታ ላይ ለምን ሃይሚን ይዟት አይሄድም? ልክ እንደ ግሉ ካያት ማለት ነው፣ የሚኮራባት ከሆነ አንቺ፣ እኔ አስረግጬ ነው የምነግርሽ፣ ነጩን እየመረረሽ ዋጩ። ስሚ ይሄ ጠጉርን እንደ ከብት ቀንዳ እንደዛ አንጨብርሮ ወጥቶ መለፍለፍ እኮ አይደለም ዋናው ትርጉሙ ማለት ነው። ወተሽ እንኳን በስነ ስርዓቱ መረጃ ማትሰጪ ምናምን ነገር ብለሽ ጀጅ ላደረግሽ ማለት ነው። አንቺ እኮ ብሩኬን ለማማለል እኮ ነው። አንዴ ጨጉር ጠጉርሽን ታንጨብርረሽ ትወጫለሽ በቪዲዮ አንዴ ሶስትዮሽ ጎንጉነሽ ተወጫለሽ። በቃ ፍዳሽን በላሽ። ቡቡን ለማለ ይሄ ሁሉ አሳርሽን የምትበዩ ብሩኬን ለማማለል ነው። ብሩኬ ቼካ ብትጠበሽ ራሱ አትሸች ማስረግ ግጨት ነግረሽ በቪዲዮ ብትወጪ ብትወጪ ብትወጪ ላልሽው ያ የራሴ መብት ነው። መውጣትም እችላለሁኝ ያለመውጣትም ለመውጣትም እችላለሁኝ መብቴ ነው። ዋናው የሰው ልጅ አስተ ጭንቅላቱ ነው። ታየም አልታየም እውነተኛ ነገር ከሐሰት የራቀ ትክክለኛ መረጃ ሼር ማድረጉ ነው ዋናው ቁም ነገሩ ማለት ነው። ለምሳሌ አቤል ዊነዋ ልጅ ብንወስድ ብዙ ጊዜ የተለያዩ ዜናዎችን ያቀርባል ምናምን ነገር እና በቪዲዮ ወጥቶ ነው አይደለም፣ አይሽ። ዋናው ጭንቅላቱ ነው፣ ስማርትነቱ ነው፣ እውቀቱ ስላለው እና ትክክለኛ መረጃ ስላገኘ ነው ወጥቶ እንደዛ በእንደዛ መልኩ የሚያቀርበው ማለት ነው። እና እንደዛ አይነት ላይ ብዙ ጊዜ ፎከስ አድርገሽ አይሻ፣ አለውኝ የተመለሰልሽ ይመስለኛል እኔ እንዳንቼ እዩኝ አይደለም። ካስፈለገ ደግሞ ጠብቄ እንወጣና በቪዲዮ እንረግጥሻለን ማለት ነው። ትረገጫለሽ። ካስፈለገም አስፈላጊ ከሆነ ደግሞ ስለምንቅሽ ነው። እኔ በቪዲዮ ወጥቼ መልስም አልሰጥሽ ባጭሩ ማለት ነው። ራሴን ከማንንም ጋራ ኮምፔር ማድረግ አልፈልግም። እኔ ሌሎ ነገር ደግሞ ብር ተከፍሏት ነው ብሩኬን፣ የሆነ ነገር ለማድረግ የምትሰራው ምናምን ነገር። አንቺ ተከፍሎሻል መሰለኝ ከባልቴቶቹ ማለት ነው። ምክንያቱም ባልቴቶቹ ምን ያደርጋሉ፣ ብሩኬ ከሀይሜ እንዲርቅ ማለት ነው የሚያደርጉትን ነው። በውስጥ የሰማሁትኝ ሚስጥር እንደዋጣ እኮ አደረግሽኝ በዛ አጋጣሚ። ከዛ ይሄ ወርስ ወር ወር ደመወዝ ሲቀበሉ ይሄ ብሩኬ ለእንትና እንደዛ አድርግ ምናምን፣ አዛይ ቅቢያ አንጓች፣ ለእናቷ ብር ማትልክ ባልቴት ቅምጥ ማለት ነው፣ እንደዛ አድርግ እንደዛ አድርግ እያሉ ብር እንደሚሰጡ እንደሚልኩ ሰምቻለሁኝ። እና ልክ ለአንቺም ቃልየን እንደዛ አድርጊያት ቃልየን እንደዛ አድርጋት ብለው ብር እንደከፈሉሽ እንደዛ ነው። አሁን አንደርስታንድ ያደረግኩትኛች ባልቴት ቪዲዮዋን ልብ ብላችሁ ካያችሁት ሁልጊዜ ብሩኬን እንቅ አድርጋ ነው የምትይዘው፣ ምናምን ነገር። ብሩኬ መስመር አልያዘማ አልሰለጠነም። እኔ እያልኩ ያለሁትኝ እዝህ እና ዝ ወጥ ቀመሳ አትሁን። ልጅቷን በስነ ስርአት ያዝ። ነገ ለህይወት የምታስባት ከሆነ አክብራት። ክብሯን የሚነካ ነገር አታድርግ። መስመር ያዝ፣ ነ እያልኩ ያሉትኝ። ካላረፈ ደግሞ ይረግጣል። ምንም አታመጭም። በአናትሽ ተግልሻለሁ እና ብሩኬ ብሩኬ ብሩኬ አትበይ። በነጠላ ዘይው ከፈለግሽ ክብር ክብር ይስጥ ለልጅቷ። ያ ክብር ልክ ካሜራ ላይ መጥቶ ልክ እንትን እንደሚያቆለባብሳት የኔ እናት እንደሚላት ሁሉ የልጆቼ እናት እንደሚላት ሁሉ ማለት ነው። ከካሜራ ጀርባም ፍቅር አይቀንስባት፣ እኩል የሆነ በአንድ አይን ያት ነው እያልኩ ያሉትኝ። አንቺ የት ታውቂያለሽ በሱ ፍቅር የደነዘሽ ድንዙዝ ሀይሚን መውደድ ትችያለች፣ ውደጃት። ግን የምታዋሪውን ወሬ በስነ ስርዓት ኦኬ፣ ገደቢ ኑረው፣ መስመር አትለፊ። እኔ በጣም የማወራውን ነገር ጠንቅቄ የማቅሰው ነኝ። በነገራችን ላይ ሀይሚ ሴት ልጅ ነች፣ ትንሽ ነች፣ ነገ ብዙ ነገር የሚጠብቃት ሴት ነች። ከሚባለው በላይ ደግሞ እንቁ ሴት ናት፣ እንዳንቺ ድንዙዝ አይደለችም። ስለዚህ ይሄ ብሩኬ ድንዙዝ ይንቃ ልጅቷን በስነ ስርዓት የያዛት እያልኩ ያሉትኝ እንደ አንቻይ ነው። ብሩኬና አንቺ አንድ አይነት ናችሁ፣ ምንም አታመጭም። አስተሳሰቡ እንደ አንቺ አይነት ስለሆነ ይቺ ልጅ ጭቁና አድርጎ ይዟታል። ወይን በስነ ስርዓት ፍቅር አይሰጣት፣ ወይን ሌላ ጋሄዳ የሆነ የእሷን ህይወት እንዳትኖር እድሉን አይሰጣት። እምቅ አድርጎ ይዞ እንደፈለገ እዛ ኢንስትግራም ላይ ቂጥ ላይክ ሲያደርግ ይውላል። እዚህ ደግሞ በአካል አንቺም የት ታቂያለሽ? እዚህ ጋር ደግሞ በአካል እንደፈለገ ፏፈሽ ይላል። ይቺ ልጅ ግን ሁሌ አንገቷን ደፍታ ለይምሰል እየኖረች አንቺ እኔ ነጩን እያወሩ ያሉትኝ ምንም አታመጭም። ሌላው ነገር ደግሞ ምንድን ነው ያለችው፣ በአንደኛው ቻናሏ ጥሩ ነገር ታወራለች፣ በአንደኛው ቻናሏ መጥፎ ነገር ታወራለች። ቃልዬ ነው ያለችው። እከክ እኔ አንድ ነገር መንገር የምፈልገው ነገር ቢኖር ብላንቺ ብሩኬ ጥሩ ስራ ሲሰራ አመሰግነዋለውኝ መጥፎ ስራ ደግሞ ሲሰራ እወቅት ሰዋለውኝ እንዲስተካከል። ሀይሚ በህይወቷ ተሳስታ አታቀም። ሁሌ ልክ ነች፣ የምታደርገው ነገር አስባ አሌለ በህይወቷ ዋጋ የማያስከፍላትን ነገር ነው ሁሌ የምታደርገው ዋጋ የማያስከፍላትን ነገር ነው የምታደርገው። ዋጋ የሚያስከፍላትን ነገር ስታደርግ ደግሞ ልክ አይደልሽም እላለሁኝ። አሁን በእድም ለታ ላይ መረጃ ደርሶኛል። እንደዚ እንደዚ እያለች ስታወራ ታይ፣ ሀይምዬ ይሄ የውሸት ነገር ሊሆን ይችላል እናንተን ለማጣላት ነው ምናም ብዬ ሀሳብ ሰጡኝ። ስህተት መንገድ ነው እየሄድሻሉ ምናምን ነገር ብዬ ማለት ነው። ነገር ግን ደግሞ እኔ እውነቱን ስሰማ ከሌላ ሰው በሌላ በማግስቱ ዛሬ ልክ መሆኗን ሳረጋግጥ እሷን መታ ተናገረች። ለምን ብዬ ቡሩኬ ለምን ምናተ ነው ከሀይሜ ብዬ ወቀስኩትኝ። ልክ እኮ ነኝ፣ ልክ ነኝ። ይቺ ትንሽ ልጅ መበደል የለባትም፣ መንገላታት የለባትም። ምን አደረገች? ለሱ እኮ ሚስት፣ እህት፣ ሁሉ ነገር እኮ ነው ለመሆን ዝግጁ የሆነችው ታምና የምትኖርለት ሴት፣ ወርቅ ሴት እኮ ናት። እሱ ለምን እዚህና እዚህ ይቀላውጣል? ሂጅና በደንብ ምከሪው እሺ በደንብ አድርገሽ ምከሪው፣ መስመር አስዩ። እኔ ጋር መጥተሽ ተምትን ዘላዘይ ዘልዛላ የሰው ዘልዛላ